አንድ በጣም እኔ ምወደው አባባል አለ፣ ምን መሰላችሁ? አንድ መጽሐፍ ካነበበ ሰው ተጠንቀቅ ይባላል። እየሰማችሁ ስንት መጽሐፍ። ምክንያቱም አንድ መጽሐፍ ያነበበ ሰው ሁሉን ነገር የሚያየው ከዛ መጽሐፍ አንጻር፣ ገብቷችኋል? አንድ ጊዜ አንድ ሰውዬ አይኑ አያየምና ድንገት ለ ሰላሳ ሰከንድ አይኑ በራ በራና መልሶ ጠፋ እና በዛ ይ ሰላሳ ሰከንድ ውስጥ ምን አየ መሰላችሁ? አውራ ዶሮ አውራ ዶሮ አየ። ከዛ መልሶ ጠፋይ። ከዛ በኋላ እገሊት ቆንጆ ናት ሲባል አውራ ዶሮ ትበልጣለች። እገሌ ረጅም ነው ከአውራ ዶሮ ይበልጣል። የዚህ ሰው የሪፈረንስ ምንድን ነው? አውራ ዶሮ ነው። እና አሁን በጣም የተቸገርነው ነው፣ በተለይ ብዙ ባለሙያዎች አላችሁ እዚህ መካከል አንድ መጽሐፍ ላይ አስር የንትን የማድረግ ጥበቦች የሚል መጽሐፍ ያነበበ ሰው ገብቷቸዋል አይደለ? ገንዘብ የማግኛ አስር ጥበቦች የሚሉ አሉ። እንደውም አንድ ሰውዬ ገንዘብ የማግኛ አስር ጥበቦች የሚል መጽሐፍ ጽፎ ማሳተሚያ ገንዘብ አጣ አሉ። ራሱ ቪክቲም ነው የጉዳዩ ማለት ነው። እና እንደዚህ አይነት በጣም ሊሚትድ የሆነ ከፕሮፌሰር ጉግል የሚገኝ ትምህርታል The secret is to be grateful for your life and for what you have.

እያደረገ አይደለም። በጋራ የምናስብበት መንገድ ኮሌክቲቭ አንኮንሽስነሳችን ወደ ኮሌክቲቭ ኮንሽስነስ ካልመጣ ለውጥ የሚባል ነገር ጠብ አይልም። ጠብ የሰው ልጅ የሚቀየር እንደ ስሜ ማ ዘዋል ስትል አቤት እንደምል እርግጠኛውን ንኩበትን ነገር ነው። በህይወት የገባኝ ትልልቅ ሰዎችን አጥንቼ የተረዳሁት መጽሐፍ ቅዱስ ላይም የተቀመጠው ሰው ልቡ እይታው ሊቀየር ይገባል እይታ ነገሮችን የሚያይበትና የሚያምንበት መንገድ መቀየር አለበት። ለምሳሌ ንበልና ስድስት መቶ ብር የቤት ኪራይ የሚያስጨንቀው ማነ ይዘዋል አሁን ብዙ መቶ ሺህ ብሮች በወር ወጪ አለብኝ። ልዩነቱ ምንድን ነው? ሀገር አልቀየርኩም፣ ሃይማኖቴን አልቀየርኩም፣ ቤተሰቤን አልቀየርኩም። the only thing change ያደረኩት ነው ቫሊዩ ክሬት ማድረገው ብዬ ነው ያሰብኩት። ለራሴን ሳየው ራሴን ስቅ አድርጌ ነው ማየው። አስተካከልኩት። እኔ የማወራው ነገር ገንዘብ መሆን ይችላል። እኔ ዩቲዩብ ላይ ፖድካስት ብጀምር ሰዎች ያያሉ። እኔ ሰዎችን ኮች ባደርግ ማዳን እችላለሁ በአምላኬ ብዬ ማመን ሲጀምር፣ ለራሴ ያለኝን ኮንሽስነስ ሳስተካክል፣ ሪዛልቶቹ ይስተካከላል። ሪዛልቶቹ ላይ ውጤቶቹ ላይ አትታገል። መስተዋት ፊት ቆሜ ፊት ላይ ቆሻሻ ካለ መስተዋቱን ሄጄ የፈለገ ባጠራው ብሰብረው ብደበድበው ለውጥ አይመጣም። ለውጥ የሚመጣው እኔ ሲለወጥ መስተዋቱ ይለወጣል። እኔም ሀገራችን ምንዛ ህዝቦቿ ሲቀየሩ ሀገሪቱ ትቀየራለች። ገብቷል። በኋላ ነገርሳሴ እንዴት ነው ማስበው? እንደ ድሃ፣ እንደ ተሸናፊ፣ እግዚአብሔር እንደሌለው ለስማቋ ምን አለው ሊል ይችላል። እንደ አማኝ ሰው ግን አይደለም የሚኖረው። በጣም ይጠራጠራል፣ ይፈራል። እግዚአብሔርን ማለት ነው አያምነውም። ውስጥን ካልቀየርከው ለውጥ አይመጣም። አማራጮች ሲበዙ ግራ የተጋባ ሰው ያደርገዋል። የትኛውን ትመርጣል? ሁለት መኪና ቢኖርህ ሁለቱንም አንድ ጊዜ አነዳቸው አለ? አንዱን ነው ወስነህ የምትነደው። አብዛኛው ሰው ልክ እንደዛ አይነት ሁኔታ ውስጥ ነው ያለው። አማራጮች አሉት፣ የትኛውን እንደሚመርጥ አያውቀው፣ የትኛው ላይ ዋጋ መክፈልና ማሳደግ እንዳለበት አያውቀው። እንደዚህ አይነት ነገሮች እኔም አጋጥሞኝ ነበር። ላይክ እዚህ ጋር ስራ ሌላ ስራ አለ ኢንቨስት ማድረግበት ገንዘብ የሚያመጣልኝ እዚኛው ጋር ደግሞ በጣም የምወደው የሚያሳድገኝ እኔም የማሳድገው ስራ አለ። የትኛውን ልምረጥ? እንዴት ላስኪደው? አንዳንድ ጊዜ እዚኛው ጋር ገንዘብ ይቸግራል። እንዴት ማስኬድ እንዳለባት ታውቀው። የሰራተኛ ክፍያ አለ፣ የቤት ኪራይ አሉ ብዙ ክፍያዎች እነሱን እንዴት ማድረግ እንዳለብህ አታውቀው። እዚህኛው ጋር ደሞ ሲመጣ የሚያመጣልህ ቤኔፊት አለ፣ ግን ደግሞ አትወደወ ለገንዘቡ ብቻ የምትሰራቸው አንዳንድ ስራዎች እንደዚያ ሰርተህ አታቅም። ገንዘቡ ብቻ ስለሚያስፈልግህ ዴፍኒትሊ ሶ ያንን ነገር ደግሞ ታደርጓል። በቃ የዛ ሰዓት ላይ አንዳንድ ጊዜ ጥርሴን ነክሼ የምገባባቸው ነገሮች አሉ። አማራጭህ በበዛ ቁጥር ግራ የገባው መዳረሻውን የማያቅ ሰው ነው የምትወው። በተሻለ መጠን አማራጮቼ መቀነስ ነው የምፈልገው